አሰላሙአሌኩም ሌኩም ረመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ ኔደናነኝ አልሐምዱላ። ዛሬ በአዲት ነገር ከች ያለሁኝ። ላይክ ሸርሰብእስክራይ ማድረግ አበረታቱኝ። እውነቴ ነመላችሁ፣ እዚኛችሁ ያስፈልገኛል። ወደ ስድስት ደግቤ እንዳልዞር እገዙኝ፣ አበረታቱኝ። ልለወጥ ማለት ነው። ነገሮች እንዳሟላ እገዙኝ ማለት ነው፣ እንዲጠነክር እንግዲህ ዛሬ የመጣሁት አይቀተን አረብ ሀገር ለምን ትመለሳላችሁ ለምን ሀገራችሁ ላይ ሰርታችሁ አትለወጡም? የምትሉ እህቶቻችን አላችሁ። ነገር ግን ለውጥ የለም ኢትዮጵያ ውስጥ መናወጥ እንጂ ማለት ነው። እና የያዛችሁትን በልታችሁ የያዛችሁትን ጠጥታችሁ ከጨረሳችሁ በኋላ ምንም በቃ ባዶ ላይ ስትቀሩ የዛ ጊዜን ትሄዳላችሁ ማለት ነው። እውነቴን ነው የምላችሁ። እኔ ከመጣሁኝ እንግዲህ ሰባት ወር እንደዛ እየሆነኝ ነው። ጥቅምት ላይ ነው የመጣሁት ነገር ግን ያለኝን ነገር በልቼ የጨረስኩኝ ማለት ነው። ነገ ጧት ብታመም፣ ሂጅ የምታከምበት የሆነ ነገር ብፈልግ፣ የምገዛበት እጅ ላይ ላይኖር ይችላል። ስለዚህ ቤተሰብ ሂዳችሁ አበድሩኝ አትሉ። ስማችሁ ትልቅ ነው። አረብ ሀገር ሰርተሽ መተሽ አመት ሳይሞላ ሞላ ምን አተሽ ይሏችኋል ማለት ነው። የሆነ ነገር ራሱ የሚገዛ ሲገኝ፣ ብር ካለሽ ግዢ የከሌ መሬት ሊሸጥ ነው፣ የከሌ ቦታ ሊሸጥ ነው፣ የከሌ ቤት ሊሸጥ ነው፣ እቃ እንደዚህ ሊሸጥ ነው እና ግዙ ይሏችኋል ማለት ነው። እናንተ ግን ምንም ነገር የላችሁም። በቃ ላስቤዛ ጓ የምትሸገሩበት ሰዓት ይኖራል ማለት ነው እና ብዙ ነገር አለ። እውነቴን ነው የምላችሁ እኛ እዛ ሰው ሀገር ስንኖር እድሜያችን፣ ልጅ አለመውለዳችን፣ ልጆቻችንን አለማሳደጋችን ሊቆጭን ይችላል ነገር ግን ኢትዮጵያ መታችሁ ደግሞ የማትዘርቁት ነገር ነው የሚያጋጥማችሁ። እኔ አሁን ልቤ እዚህ የለም ጀሰዴ ነው ያለው ማለት ነው፣ ልቤ ውጭ ነው። ግን አንድ ነገር የያዘኝ ነገር አለ እዚህ እንዲቀመጥ ማለት ነው። እሱ ምንድን ነው ካላችሁኝ፣ ልጅ አለመኖሬ፣ ልጅ አለመውለዴ ልጅን ልጅ ወልጄ ትቼው በህድ አድጎ ይጠብቀኛል፣ ለልጄ ብዬ ይለፋለሁ ብዬ የማስበው ነገር ስላለ በቃ ቁጭ እንድል አድርጎኛል ማለት ነው። ካልሆነ እውነት ነው የምላችሁ፣ እንኳን እኛ በእኛ እርሜ ያለ ሰው አይደለም፣ ትላልቆቹ ሰዎች እየሄዱ ነው። ማንንም አታገኙም። እውነት ነው የምላችሁ ሀገራችን በጣም ያስደነግጣል። እከሌሳ ስትሉ ሂዳለች፣ እከሌሳ በቃ እና የእናቶቻችሁ ጓደኞች ማለት ነው። እና ጊዜው በጣም ከባድ ነው። ኑሮ ተወዷል፣ የሚሰራ ነገር የለም። ኑሮ መወደዱ ብቻ ሳይሆን የምንሰራው ስራ መጥፋቱ በቃ ያላችሁን በልታችሁ ሜዳ ላይ እንድትቀሩ ነው የሚያደርገው ማለት ነው ሀገራችን እና፣ እኔ ራሱ ስደት መመለስ ደስ ይለኛል፣ ግን የምኖርለት አላማ መጀመሪያ ሲኖረኝ ነው። ለማን ነው የምለፋው? ለማን ነው የምደክመው? ቢያንስ የልጅነት እርሜን ጨርሸዋለሁ በሰው ሀገር እና መኖር ያለብኝን ሳልኖር ኑር ያለው ማለት ነው። አሁን ደግሜ ደግሞ ስደት እጅ ለማን ነው ምኖርለት ብዬ አስባለሁ። እና ጭልም ነው የሚልብኝ ማለት ነው። እና አብዛኞቻችን እህቶቻችን መተው ይመለሳሉ ማለት ነው። መተው ይሄዳሉ። አይተውስ ኑሮ አልሳካ ሲላቸው እጃቸው ባዶ ላይ ሲቀር ማለት ነው። እና አትፍረዱባቸው። እውነት የሚፈረድብን አይደለንም። ከአቅማችን በላይ እየሆነ ነው። ፍላጎታችን ካለን ገቢ በላይ እየሆነብን ነው ማለት ነው። መጀመሪያው ቤት ኪራይ ከሌላችሁ ያኔ በቃ ገቢ በወር ማለት ነው ስራ ከሌላችሁ የያዛችሁትን ብር ሽሮና በርበሬ፣ የውሃ የመብራት፣ ለአንዳንድ ነገሮች ከፍላችሁ አስቤዛ አሟልታችሁበት ሙስተሂል መኖር በጣም ከባድ ነው። እራሴ በራሴ የደረሰውን ስለማቅ ነው ማለት ነው። ግን አልሐምዱሊላህ የሰው ጤና አፍያ ነው። እና ጤና አፍያ ካለን ሂደን ሰርተን ማግኘቱ ደግሞ ትልቅ ነገር ነው። ነገር ግን እስከ መቼ ድረስ በሰው ሀገር እንኖራለን? እስከ መቼ ድረስ ነው አልቅሰን የምንኖረው? እስከ መቼ ድረስ ነው የሴሊ ጉልበት ተበዝብዞ እድሜያችንን ጨርሰን መተን እዚህ የምናለቅሰው? ስንቱ ነው ሸይጣን ያዘው ሲሄር አለባቸው፣ መውለድ አይችሉም፣ በሽተኛ ናቸው የሚባሉት እነማን ናቸው መሰላችሁ? እኛ ከአረብ ሀገር ተመላሾች ነን። እና እህቶቼ የምንኖርለት አላማ ይኖራችሁ፣ እኔ እንጃ የአረብ ሀገር እኮ የአረብ ሀገር ህይወት ማለት ነው። ልንገራችሁ አንዴ አትሁት ማለት ነው። ካያችሁት ሀገር ላይ መቀመጥ አትችሉም ማለት ነው። ብቻ እንደኔ ቢያንስ እግራችሁን ያሰራችሁ ነገር ሊኖር ይችላል ወይ፣ ልጆቻችሁን የሚይዝላችሁ አታችሁ ወይ፣ ልጅ መውለድ አለብኝ ብላችሁ አንገታችሁን ደፍታችሁ ፍላጎታችሁን ቀንሳችሁ የምፈልጉትን ነገር ትታችሁት አርፋችሁ የምትቀመጡት ዝቅ ብላችሁ ማለት ነው። በቃ ሌላ አማራጭ የለም። ከዛ ውጭ ኢትዮጵያ ተሰርቶ የሚለወጥ ነገር የለም። ትንሽ ዩቱብ ላይ የሚንቀሳቀሱ እህቶች ቢያንስ የወር ገቢያቸውን እያገኙ ነው ብዬ አስባለሁኝ እና እኔንም አበረታቱኝ። ለስራ ቪዲዮ እሰራለሁ። ስሪ የምትሉኝ ነገሮች እሰራለሁ። እንሻላ እንሻላ ዋይፋይ ምናምን ከገዛኝ በኋላ አንዳንድ ነገሮችን ካሟላሁኝ በኋላ ከከፈለኝ ዩቱብ እስካሁን ከፍሎኛ አያውቅም። እንሻላ ካበረታታችሁኝ እዚሁ ጠነክራለሁ። ሀገሬ ላይ እንሻላ ሰርቼ እንድለወጥ እገዙኝ ነው የምላችሁ። እና ዶአ እንዳረግ ማለት ነው፣ ሀገራችን ሰላማ ተመልሶ ባለን ነገር ሰርተን እንድንለወጥ፣ ባለን ነገር ደስተኛ ሆነን እንድንኖር፣ የሰው ሀገር መልሰን ደግመን እንዳናይ። ከመጣን በኋላም ደግሞ ገንዘቦቻችንን እንዴት አድርገን መያዝ እንዳለብን፣ እንዴት አርገን ማኖር እንዳለብን፣ እንዴት አድርገን መጠቀም እንዳለብን፣ ለማን መስጠት እንዳለብን ገንዘባችን ማወቅ አለብን ማለት ነው። እውነት ነው የምላችሁ። ገንዘቦቻችን በጣም እንደ ቅጠል ናቸው። እዚህ መታችሁ ወደ ገበያ ገብታችሁ የሆነ ነገር ስገዙ ሸይጣን የወሰደባችሁ ነው የሚመስላችሁ ማለት ነው። በቃ አሁን እንደዚህ ቆጥራችሁ ሲይዛችሁ ሲሄዳችሁስ ብር የለም ወፍ ነው ማለት ነው። እና ትደነግጣላችሁ፣ ለጊዜው ትደነግጣላችሁ። ግን እየኖራችሁ ስታዩት ትለምዱታላችሁ። እኔ አንዳንድ ጊዜ ገበያ መውጣት አልፈልግም፣ ምክንያቱም በጣም ስለሚያስደነግጠኝ ማለት ነው። ደነግጣለሁኝ የሆነ ብር ይጄ በቦርሳይ ሙሉ ይዤ ሂጂ የምገዛት ነገር በፌስታል ናት። የምፈልጋቸውን ነገሮች ሳልገዛ መጣለሁ እና በጣም ነው የሚያስደነግጠው ያለንበት ሁኔታ። ግን እንደዚህ ስንላችሁ እንዳትገቡ አይደለም፣ እዛው እንድትቀሩ ሳይሆን አስባችሁበት፣ ያላችሁን ገንዘብ ሳታባክኑ ማውጣት ያለባችሁ ቦታ ላይ ማውጣት እንዳለባችሁ ማወቅ አለባችሁ። ተማሩ፣ ከእኛ ተማሩ ማለት ነው ከኛ ስትማሩ አንድ ሰው ከከተማረ ማለት ነው ራሱን ካዲያን እና ራሱን ከጠበቀ ትልቅ ነገር እኮ ነው። እኛ ሳንማር ቀርተን ልጅነታችንን ጨርሰን ብዙ ነገር አልፎብን ነው እዚህ የደረስ ነው። እና ብዙ እህቶች አላችሁ፣ አዲስ የሄዳችሁ አላችሁ፣ ብራችሁን ቋጥራችሁ ለመያዝ የተሸገራችሁ ልጆች አላችሁ፣ የሚታመን ሰው ያጣችሁ ሰዎች አላችሁ። እና ተጠንቀቁ፣ ለፍታችሁ አትቅሩ። ነገጧት ትቆጫላችሁ ማለት ነው። ነገጧት ራሳችሁን ትወቅሳላችሁ እና በራሳችሁ ላይ ጸጸት እንዳይኖራችሁ ከአሁኑ ጠንካራ ሁኑ። ገንዘባችሁን ያዙ። ያው ገንዘብ ከመያዝ ደግሞ የሆነ ነገር ግዙበት ማለት ነው። ወርቅ ግዙበት፣ የሆነ ነገር ገዝታችሁ በሕጋዊ በሕጋዊ ነገር አኑሩ። ብራችሁን ነገጧት ይጠቅማችኋል፣ ባንክ ቤት ከምታስቀምጡ ትላለሁ። ይህን ቪዲዮ ስሪልን የምትሉ ካላችሁ በሌላ ቪዲዮ መጣለሁ። ላይ ክ ሽር ሰብስክራይብ ያደረጋችሁ አበረታችሁ። ይቶቺ እስኪ ልቤ እንዲረጋጋ በአገሬ ላይ ሰላማቸው ብዙት ይበልልኝ። አሰላሙ አሌይኩም ራህመቱላህ በረካቱ። ሰላም ነገራችን ይሁን።